ወይ ባንጨት ማለት ነው ይሄ ማለት ይሄ ወይ ባንጨት እርጥብ የሚሆንበት ምክንያቱ ምንድን ነው ውስጡ የራሰ ስለሆነ ነው ቀጥታ አደለም የጾም የጾም ማለት ይሄ ጥቁሩ ለመውጣት ጠብ ጠብ እያለ ስለሚወጣ ይሄ በቤት ውስጥ የሚጨመቅ ነው ወፍራም ነው በጣም ይኸው አሁን እራሱ የቁጭ ብለሽ የቀለ ለምንድነው ማህፀናችን ሲከፈት ከታች ወይባ ጢሱ ሲገባ ይሄው እንደዚህ ነው የሚሆነው። ሙቀቱ በአንዴ ነው የሚቀልጠውና የጉሎ ዘይት ነው በቤት ውስጥ የሚዘጋጅ ነው። በቤት ውስጥ ተዘጋጅቶ ነው የምንረከበው። ስንረከበም ውድ ስለሆነ የሚፈልግ ሰው እሬት። ይሄ ጥቅሙ መጀመሪያ የቅቤውን ሽታ ያጠፋዋል፣ በሁለተኛ ደረጃ ጄንነት ስላለው እንደ ትሪትመንትም ነው የወባ ስንጠቀም የምንጠቀማቸው ንጥረ ነገሮች አሉ፣ በጣም ብዙ ናቸው። እንዳዩት ከሆነ እነሱ ምንድን ናቸው፣ ለምንድን ነው የሚጠቅሙት የሚለውን ነገር በጣም በዝርዝር ጉዳዮች እናወራለን። ስለገበሽ በጣም እኔም ስለመጣችሁ እጅግ በጣም አመሰግናለሁ። ዛሬ እንግዲህ አንቺ ጋ የመጣሁት እነዚህ ውህዶች ምን እንደሆኑ እኔ ስመጣ በእውነት ተጠቅሜ ስለማላቅ ነግሬሻለሁ። ከዚህ በፊት የወይባ ጢስ ተጠቅሜ አላቅም እና በጣም ብዙ ናቸው። ሳያቸው እንደዚህ አልጠበቅኩም ነበር። ና ምንድናቸው ለምንድን ነው የሚጠቅሙት የሚሉትን ነገሮች እስቲ በደንብ ነግሪ። እሺ። ወይባ ጢስ ማለት እንግዲህ የመጀመሪያ ስትገቢ የምትጠቀሚው ማርና ቅቤን። ማርና ቅቤ የምንቀባው ገላችንን ሙቀት እንዲሰጠን ነው። ማርና ቅቤ ከተቀባሽ በኋላ አሁን ስትገቢ ወደ ውስጥ ታየዋለሽ። ምንድን ነው የሚደረገው? ገላሽን አንሶላት ትከናንቢያለሽ። አንሶላት ተከናንቢያለሽ ካባ አለ። ከካባው በኋላ ደግሞ ምን አለ? ብርድ ልብስ አለ። ያም ብርድ ልብስ ከለበሽ በኋላ ወደ ምንድነው የምንሄደው? ፀጉርሽን ፀጉርሽን የምንቀባው ደግሞ ቂቤ ነው። ቂቤውን በደንብ ከተቀባሽ በኋላ እየቆየ እዛው እሳት ላይ ሆነሽ ስቲም እያረግሽ ፊትሽን ለመቀባት ምንድነው የሚያስፈልገው? ናቹራል የሆነ ነገር ይኸው። ምንድነው የእንትን ነው፣ ሽምብራ ዱቄት ነው። ሽምብራ ዱቄት እርድ አለን ይሄውና እርድ ይሄ ነው ሽምብራ ዱቄት እርድ። በተጨማሪ ማር እናድርጋለን። ለፊታችን ሎሚ ይገባል ሎሚ ዛ ጋም ተጨምቆ ቁጭ ብሏል። ሎሚ የተበረዛለን አድርገን አንድ ላይ ሌላ ናቹራል ነገሮችን ፊትን በማይጎዳ መልኩ ደግሞ የምንጨምረው አለን። ይሄ የራሳችን ምርት ነው። ያን አድርገን ነው ፊት ላይ የሚጨመረው። ሶስት አይነት የፊት የሚቀባል። ሶስት አይነት ማለት አንድ ይሄን እናድርጋለን። ሁለተኛ ደግሞ ምንድነው ይሄ ሺያ በተር ሺያ በተሩ የሚያገለግለው አሁንም ይሄ እንትኖች አሉ። ኦሊቭ ኦይል በጣም በትንሹ የሚደረግ ነው። ሺያ በተር ማለት ደግሞ ይሄ ነው። ለፊታችን በጣም ጥሩ ነገር ብለን የምንለው ይሄ የሚመጣው አምጮች አሉ ነኛ ይሄ ከእርድ ጋር ሌላም ተጨማሪ የናቹራል ኬሚካሎች አሉ። ሺያ በተሩ ኦሪጂናል ነው። ይሄ በትንሹ ይደረግና ሁለተኛ ዙር ላይ ለፊት ይሄ ነው የሚደረገው። ሶስተኛ ዙር ላይ ደግሞ ምንድን ነው የምናደርገው? ቡና በማር አለን ቡና በማር የምናደርግበት ያን ካደረግን በኋላ እስቲም ይደረጋል። ፀጉርሽ እስቲም እየተደረገ እያለ ምንድን ነው የሚደረገው? ሬት ነው። ሬት የምናደርገው ደግሞ ሬታችን ይሄንን ይመስላል። ውሃ ያዘለ ሬት ነው ለፀጉራችን ነው። እዛው ሙቀት እያደረግሽ ቅቤ ተቀብተሻል፣ ከላይ እፊት ተደርጓል። በተጨማሪ ሬት ይሄ በናቹራል መልክ ለፀጉራችን ብዙ ሰዎች እንደውም በሳምንት በሳምንት ሁሉም የሚመላለስ አለ እኛ ጋር አንደኛ ሬቱንም ለመጠቀም ነው። ጄል ነው፣ እዚህ ውስጥ የሚወጣው ንጹህ ጄል ነው። ናቹራል ይሄ ይፈቀፈቃል። እዛ ፊታችሁ ቱ ተለዩ አምጫለን። እኛ ወፍራም ወፍራም ሬት ነው የሚመጣ። አሁን ብዙ ሰው እንደ ኬት ነው የምታገኙት ሁሉ ይለናል። ይሄው የእኛ ሬታችን ይህንን ይመስላል። በጣም ወፍራም ነው። እንደገና ያው ፊታችሁ ላይ ነው እየተሰራ፣ በትክክለኛ አምነንበታል። እዚህ ጋር የተደቃቅ ፀጉሮችን ሁሉ የሚያሳድግ ይሄው። በጣም በጣም ትልቅ ለውጥ ስላለው ሰው በየሳምንቱም ይመጣል። ፀጉሩን ይፈታል። ይሰራል፣ ሬት ተቀብቶ እስቲ ማርጎ የሚሄድበት ማለት ነው። ይሄው የእኛ ሬታችን ይሄንን ይመስላል። በጣም ይሄንን ነው። አሁን ውስጥ ስትገቢ ታይዋለሽ። አዎ፣ አምጮች አሉ፣ አምጮች አሉ፣ ሬት ቀጥታ ከክፍለ ሀገር የሚያመጡ አሉ። በዚሁ ጉዳኛ ቋሚ ስራችን ስለሆነ ይሄንን ሬት በደንብ ፀጉርሽ ይሄ እየተቀባ መሳጅ ይደረጋል፣ በደንብ መሳጅ ይደረጋል። ጢሱ ሁሉ በዚህ ውስጥ በደንብ እንዲወጣልሽ ይደረጋል። ያንን ካደረግሽ በኋላ እንደገና እነዚህ ስራ ስሮች የሚገቡት ውስጥ ላይ እየተጠቀምሽ ከወይባው በኋላ ስራ ስሮቹ ይገባል። እነዚህ ብዙ አይነት ስራ ስሮች ናቸው። እነዚህ ስራ ስሮች ይገባል። የተለያዩ ናቸው። አሁን እዚህ አንድ አይነት ይመስልሻል። የተለያየ ስራ ስር ነው እና ይህንን ይመስላል። ይሄኛው ደግሞ ልክ እሱ ሞቅ እያለች ሲመጣ፣ ሸብና ከርቤ ነው የሚገባው። ሸብና ከርቤ ማለት ደግሞ ይሄ ነው። እዛው ነው የሚገባው። ይሄ ለማኅፀን ለኢንፌክሽን፣ ለተለያዩ ነገሮች ነው። ይሄ ሁለቱ አንድ ላይ ይቀየጥና ነው እዛ ቁጭ ብለሽ እናሳይሻለን። አዎ ይሄው እንደዚህ አድርገን ነው ጭስ ውስጥ የሚገባው። ይሄ እንዲህ የሆነ አብሮ እሳቱ ላይ ይደረጋል። ያን ካደረግን በኋላ ድጋሚ እንጨቱ በላዩ ላይ ይከደናል። እሳት ከገባልሽ በኋላ ነው ውስጥ ስትገቢ ታየዋለሽ። ይሄንን ይመስላል። አሁን ብዙ ጊዜ ደግሞ የጾምና ይፍስግም ይባላል። በጾም ሰዓት ማይጠቀም ሰው አለ። ማይጠቀም ሰው ምንድን ነው? ይሄው ይሄንን። አሁን ሁለት አይነት ነው። ይሄ በጣም ውድ ነው። ኤክስትራ አስከፍለን ነው ይህንን የምናስቀባው ቀጥታ አይደለም ይሄው የጾም የጾም ማለት ይሄ ጥቁሩ ለመውጣት ጠብ ጠብ እያለ ስለሚወጣ ይሄ በቤት ውስጥ የሚጨመቅ ነው ወፍራም ነው በጣም የጉሎ ዘይት ነው በቤት ውስጥ የሚዘጋጅ ነው በቤት ውስጥ ተዘጋጅቶ ነው የምንረከበው ስንረከበም ውድ ስለሆነ ነው የሚፈልግ ሰው ይሄንን አጋጣሚ ደግሞ መቀየጥ ይፈልገም ይችላል ይሄም ያው ነው ጠብ ጠብ እያለ የሚወጣ ነው ይሄ ደግሞ ቀይ ጉሎ ማለት እዚህ ገበያ ላይ አለ ሁለት አይነት አለ። ቀይ ጉሎ አለ፣ ጠቆር ያለ ጉሎ አለ። ግን በጣም ለፀጉራችን፣ ለደቃቅ ፀጉሮችም ይሁን ለፀጉር እድገት ይሁን ለ45 ደቂቃ እዚህ ከእንትኑ ላይ ኤክስትራ እናስከፍላለን። እሱ ላይ ይህንን ኤክስትራ እናስከፍለው፣ በጣም ውድ ስለሆነ ከቂቤው በኋላም የሚጠቀም ሰው አለ ከፍሎ እንደገና ደግሞ ለብቻው ለጾም ሰዓት ላይ ደግሞ እሱም ይጠቀማል። አሁንም ወይራ እንትኖች ደግሞ ሁለት አይነት ዘይቶች አሉ ለጾም ሰዓት ላይ ኦሊቭ ኦይል የሚጠቀመው አሁን ይህን አልጠቀምም ካለ በዛ ዋጋ ነው የሚጠቀመው። ኦሊቭ ኦይል እና የተልባ ዘይት አለ። ያንን የሚጠቀሙት ምንድነው በጾም ሰዓት ላይ። ለዚህኛው ኤክስትራ ያስከፍላል በጣም ውድ ስለሆነ። ይህንን ግን በዛ ዋጋ ቅቤ የማይፈልግ ዘይቶች ብለን እናስረክባለን። ይህንን ይመስላል። ፓኬጆች ናቸው። አሁን ፓኬጆች ናቸው። ሁለት አይነት ፓኬጅ ነው ያለን። አንደኛው አይነት መጀመሪያ ሲመጡ እስከ ሰላሳ ደቂቃ መሳጅ ይደረጋል በማርና ቅቤ ገላቸውን ብዙ ጊዜ ምንድነው እንደዚ አይነት ሰው የሚመጣው ወገቡ የታመመ፣ ሰውነቱ ሁሉ የተጎሰቋቆለ እንደ አዲስ ፍሬሽ ሆኖ ይነሳል። ለዛ ነው እስከ ሰላሳ ደቂቃ መሳጅ ይደረግና ተመልሶ ምንድነው የሚያደርገው እንትን ይገባል ወይባ ጭስ። ማርና ቅቤ ተቀብቶ ልክ እንደ አዲስ እንደገና። ያ ደግሞ በጣም ሰውነታቸውን መጀመሪያ መሳጅ የተደረገው ማነቃቃት አለው። ሲገባ ደግሞ የበለጠ ሁለተኛ ዙር ላይ መሳጅ ይደረጋል። በህል ዘር ይሄውና፣ ስክራፕ አለን። ይሄ በህል ዘር የተዘጋጀ ስክራፕ ማለት ነው። የሽምብራ ዱቄት አለው ገብስ አለው አጃ አለው የተለያየ እህል ዘሮች ናቸው። ይሄ ከሌሎች ውህዶች ጋር ተደባልቆ፣ አዎ ተደባልቆ ምንድን ነው የሚሆነው መሳጅ በስክራፕ መሳጅ ይደረጋል። መሳጅ በሚደረግበት ሰት ሰውነትሽን ሁሉ በዚህ መሳጅ ሲደረግ ያንን ሽታ የወይባውን ሽታ ከውስጥ ያለው ሙልጭ አርጎ ያወጣል ማለት ነው። ቂቤውን ሁሉንም ነገር በቃ ሙልጭ አርጎ ያወጣል። በዚህ መሳጅ ስትደረግ ከዛ በኋላ ሻምፖ፣ ኮንዲሽነር ከኛ አለን ተልባጆስ አለን። ተልባጆስ እዛም ቁጭ ብሎ መጠጣት ይችላሉ። እንደገና ደግሞ ሲወጡም ይጠጣሉ። በአብዛኛው እዛ እሳት ላይ ሲሆኑ ሲደክማቸው ተልባጆስ ይጠጣሉ። ያ ተልባጆስ የሚያገለግለው ደግሞ ለምንድን ነው? ጉሮሯቸው ያለውን ጭስ ጠርጎ ማውጣት ባህሪ ያለው ተልባ በተፈጥሮም ደግሞ በጣም ቆንጆ ነገር ስለሆነ ወተት፣ አሁን ያ ተልባጆስ የሚሰራው ወተት በወተትም አለን የጾም ለሚሉ ለጾም ጾም ለሌለው ደግሞ በወተትም ተደርጎ ይሰራል። እና ምን ጨምረውም አለን ማር አብሮ ነው የሚሰራው። ያንን ይመስላል የዋጢስ ብዙ ጊዜ ለቆዳችን ነው ለውበታችን ነው። ይሄ ደግሞ የሚሆነው ጤናችን የምንጠብቀው ደግሞ አመጋገባችን ሲስተካከል ነው። ትክክል እና ወይዋጤ ስንሰራ የምንጠቀማቸው ምግቦች አሉ ማለት ነው። በስነስርዓት አንቺ ጋር ከስተመሮች ክላይንቶች ይመጣሉ አደለ? ይህ ነገር ተጠቀሙ ብለሽ እንትን የምታያቸው ነገር አለ ነገራቸው ነገር አለ። አሁን በአብዛኛው ብዙ ሰዎች ምንድነው እኛ ጋር የሚጠቀሙት? አሁን በፊትም ጀምረን ነበር በመሀል አቋርጠን ነው ግን አሁን እንትን አለን ገንፎም አለን። ከዛ ሲወጡ ያ ገንፎ የሚያገለግላቸው ሙቀት፣ ከዛ ሲወጡ ያ ገንፎ ሲገባ ላባቸውን ፍን የማድረግና የቆዳቸውን ማሳመሪያ ባህሪ ያለው ብዙ ጊዜ ስናየው ያን ሲወጡ፣ ተልባጆስ ብቻ ቸኩሎም ሄዱ ተልባጆስ ጠጥተው ይሄዳሉ። ቸኩሎ ማሄዱ ስለሚያስርብም፣ ወይባ ጢስ ገብተሽ ስትወጪ በተፈጥሮ የሚያስርባል። ስለሚያስርም ቁጭ ብለው ገንፎ አለ። በኋላ ታይዋል ስትወጪ፣ ገንፎ ደግሞ ትንሽ የተዘጋጀ አለ፣ ለአንዳንድ ሰው የተመጠነ። ያንን በልተው ነው የሚሄዱት። ያ ገንፎ ደግሞ ለፊት ጥራት ለጤና ለውበትን ብዙ ነገርን የሚያገለግል ነገር ስለሆነ ነው። ብዙ ሰውም ሲመጣ ደግሞ እያየው ይወደዋል። አሁን ገጠራማ ቦታ ላይ ስትሄጂ በአብዛኛው ሴቶች የሚጠቀሙት እንደውም እንደ ሽቶ ነው። ወይ ባጭ ሴት የተጠቀመች ሴት እየተባለ የወለደች አራስ ቤት የታመመች ሲባል እነሱ በደንብ ጉድጓድ ቆፍረው ጉድጓድ ውስጥ አድርገው እንጨቱ ወዲያው እየተቆረጠ መጥቶ ነው እርጥቡን የሚጠቀሙት እና እኛ ጋም አሁን ድሮ ያልተለመደ ነገር አሁን በባህላዊ ተብሎ የተወሰነ ሰው ነበር የሚመጣው። አሁን ግን በአብዛኛው ወጣቱ፣ ትልልቅ አዛውንቶች ደግሞ ለወገብ ለጤና እያሉ የሚጠቀሙት አሁን በአብዛኛው እኛ ጋር አሁን ከጠዋት እስከ ማታ ቢዚ ነው። ለምንድነው? ለውበት ወጣቱ ለውበት ይመጣል። ትክክል። ትልልቅ ሰዎች ደግሞ ለወገብ በሽታ ለጤና እያሉ የሚመጡ አሉ። እኛ በጣም በዚህ ስራዎች ይኸው እንግዲህ እየሰራን ነው ማለት ነው። ትልቁ ነገር ደግሞ ዋናው እንጨታችን ነው፣ የእንጨታችን ንጹህ መሆን ይህንን ይመስላል ቅድም እንግዲህ ስነግርኝ እንጨቶቹ ልዩነት አላቸው ብለሽኛል። እያንዳንዱ እንደምታየው አይደለም ብለሽኛል። እስኪ ልዩነቶቹ ምንድን ናቸው? ይህን እዚህ ጋር እያየው ነው። እስኪ ስለዚህ ይሄ ደግሞ ይሄ እርጥብ ማለት ነው፣ እርጥብ ወይባ እንጨት ማለት ነው። ይሄ ማለት ይሄ ወይባ እንጨቱ እርጥብ የሚሆንበት ምክንያቱ ምንድን ነው? ውስጡ የራሰ ስለሆነ ነው። ግንድ ነው ይሄ። አሁን ሲመጣ እንዲህ እንደተፈለጠ ግንዱን ነው የምናስመጣው። ቀጭን ከሆነ ወዲያው የመድረቅ ባህሪ አለው። ይሄ ግን ወፍራሙን የምናስመጣው ግን እንትን ስለሚል ነው ውስጡ እርጥበቱ እስከ ሳምንት 15 ቀን ድረስ ይቆያል። ፍሬሽ ፍሬሽ ነው፣ እኛ የምናስመጣው በዛ ያለ ይመጣል። ቶሎ ቶሎ ስለምንሰራበት ያልቃል። ይሄ ማለት ይሄ ግንዱ ሲፈላለጥ ማለት ነው። አዎ ውስጡ ሲፈለጥ ይሄውና ቢጫ ነው የሚሆነው ቢጫ ይሆናል። የወይባ እንጨት በምናስገባበት ሰዓት ግን ይሄንን ግንዱን እንዲህ በሚገባበት ሰዓት ይሄ ልጣጩ ይላጣል። ይሄ እንዳለ ልጣጩ ተልጦ እርጥብ ነው። ይሄው እንዳለ እርጥብ ነው ይሄውና ምክንያቱም እርጥብ እንጨት ካልሆነ በጣም አስቸጋሪ ነው። ይነዳል ማለት ይቻላል። የሚፈለገው እኮ ትልቁ ነገር ጭሱ ነው። መድኃኒትነት ያለው ጭሱ ማለት ይሁ ይህ እንዳለ አይተሽው ከሆነ እርጥብ ነው። አዎ እርጥብ ነው። አሁንም እየተፈለጠ ነው። እዛ እርጥብ ይፈለጣል። እርጥቡን ነው ይሄኛው የሚገባው። ይሄ ሲገባ ጭሱ ብቻ ነው የሚፈለገው። ጭሱ ነው መድኃኒትነቱ። ዋናነት ጭሱ ነው። በጭሱ ይሄ ነው አንደኛ ደረጃ ከዛ በኋላ ነው ስራ ስሩ። ለመድኃኒትነት ነው የሚጨማመረው ስራ ስሩ። አሁን እነዚህ ስራ ስሮች ለመድኃኒትነት ነው የሚገቡት። እነዚህ አሁን ምስሪች የሚባሉ የሬስር ደደሆ ብዙ ነገሮች ናቸው። አዎ ስም አላቸው እያንዳንዱ። እና ይህንን ምንድን ነው የምናደርገው? ወይባ ከገባ በኋላ ነው ስራ ስሩ ተጨማሪ የሚገባው። ይህንን ይመስላል እንጨታችን። ትልቁ ነገር ወይባ እንጨት ይሄ ነው። በዚህ ላይ ደግሞ ታጥቦ ነው የሚገባው፣ ዝም ብሎ አይገባም። ይታጠባል። እየታጠበት ሲገባ አሁን ታየዋለች። እና ይህንን ይመስላል እንጨታችን ማለት ነው። ተመልካቾቼ የግሌ ጋር የነበረን ቆይታ ደግሞ ይህን ይመስል ነበር። ውስጥ ገብተን ደግሞ ከተጠቃሚዎች ጋር የምናረጋቸው ኢንተርቪዎች አሉ። ያው ከግሌ ጋም ተጨማሪ ነጥቦችን አብረን እናነሳለን። አብራችን እየቆየን መሳጅ እናደርገዋለን። ከዚህ በኋላ የሚያስፈልገው ምንድን ነው? ፊትሽን ነው የምትቀቢው። ደግሞ ይሄው አሁን ራሱ የቁጭ ብለሽ የቀ ለምንድን ማህፀናችን ሲከፈት ከታች ወይባ ጭሱ ሲገባ፣ ይሄው እንደዚህ ነው የሚሆነው። ሙቀቱ በአንዴ ነው የሚቀልጠው እና ወደ ሰውነታችን ውስጥ ነው ቅቤው ራሱ የሚገባው። አሁን ትንሽ ቆይቶ ደግሞ ስታዩ ባዶ ነው የሚሆነው። እንዲሁ ኖርማል ቤት ስንቀባ ቅቤ ከላይ ነው የሚወርደው ይሄ ግን ወደ ውስጥ ነው የሚገባው፣ እንዳለ ምንም ወደዚህ ጠብ የሚል ነገር የለም። ተቀባሽ ወደ ቆዳችን ነው ውበትም የሚያመጣው ወደ ቆዳችን ስለሚገባ ነው ፊታችን የመፍካት ባህሪ ያለው ማለት ነው። አሁን ደግሞ ምንድነው ከዚህ ቀጥሎ የምናደርገው? የፊት ነው አንደኛ ዙር ነው ይሄ። ሁለተኛ ዙር አለው፣ ሶስተኛ ዙር አለው እንትን አለው ሌላ። አዎ እርዳለው ሎሚ ይገባል። ሎሚም ፊት ላይ ጥቁር ጥቁር ነገሮችን ስለሚያነሳ ነው። ከዛ በተረፈ ደግሞ ሌላም እኛ ደግሞ ምን ጨምራቸዋለሁ። ይሄንን ይመስላል። ከግሌ ጋር ከያዝነው ጨዋታ በኋላ ከተጠቃሚዎቿ ጋር ወይም ከከስተመሮቿ ጋር ከድሮ ጀምሮ ጓደኞቿ የነበሩ ናቸው። በዚህ አጋጣሚ ከእነሱ ጋር ቃለመጠይቆች አደርጋለሁ። ሰላም ናት። እንዴት ነሽ? እግዚአብሔር ይመስገና አለው። ሬት ስታደርግላት እያዩ ነው። ጥቅሙ ምንድን ነው? አሁን ሬት ይህ ጥቅሙ መጀመሪያ የቂቤውን ሽታ ያጠፋዋል። በሁለተኛ ደረጃ ጄንነት ስላለው እንደ ትሪትመንትም ነው፣ እንደ ኮንዲሽነርም ያገለግላል። በፍጹም ሽታ ቂቤ የሚባል ነገር ያጠፋዋል በጣም ። ትሪትመንቱ ደግሞ ያው ሬት የታወቀ ነው። በትሪትመንቱ ይሄ ደግሞ ፍሬሽ ነው። እኛ ምን ጊዜ ጊዜም ለከስተመር እንደዚህ ትቀል ነው የምንቀባቸው ፊት ለፊታቸው ላይ ፍሬሽ ነው የሚውል የሚያድርግ ነገር የለም። ከቅቤ ሽታን ባለፈ ለብዙ ነገር ጠቀሜታ ይሰጣል። ጠቀሜታ ሶስት አይነት ጠቀሜታ አለው በአንድ ጊዜ ሽታ ያጠፋል። ትሪትመንት ነው። በዛ ላይ ደግሞ እንደ ኮንዲሽነርም ያገለግላል። የተሰባበረ ፀጉር ይመልሳል። ብዙ ጥቅም አለው ሬት ማለት ይላል። አሁን የሚገባው ሸብና ከርቤ ነው ሸብና ከርቤ ማለት ደግሞ ይሄ ነው ይሄ ደግሞ በቀጣይ የሚገባ ነው ማለት ነው ይሄ እሳት ውስጥ ነው የሚገባው ለምንድን ነው ለማህፀን ኢንፌክሽን ለተለያየ ነገር ስለሚያገለግል እሱ ነው የሚገባው ቀጣይ ቡና ስለሚቀባ ታየዋለሽ የሚከታተለውን ነገሮች። በጣም ቆንጆ ነገር ነው፣ ለውጥ ስላየንበት ነው። አዎ አዎ ለሱ ሁሉ ይመከራል።

ናራል የሆነ ቆንጆ የሆነ አሁን የሚደረግልሽ የመጨረሻ ስትወጡ ኮከንበር ዓይናቸውን በጭሱ ትንሽ ስለተጎዳ ያንን ጭስ እዚህ ላይ የመጣው የማውጣት ባህር ያለው ይሄ ደግሞ እዚህ ላይ ይሄ ኩከምበር ነው። በጣም ቀዝቀዝ ያደርጋቸዋል ው ሁሉም ያደረጉትን እሱን ነው። እዚህ ላይ ደግሞ ናቹራል ቲማቲም ነው የምንጠቀመው። እዚህ ላይ ናቹራል ነገሮችን ነው የምንጠቀመው። ላይነች ነው ይሄ እና ለሁሉ ቀዝቀዝ ስካለ በኋላ እዚህ ላይ ይሄን ትንሽ ደፈን በማድረግ እዚህ ላይም እንጠቀመዋለን። ስንጠቀመው ግን እዚህ ይሄ ጉንጭሽ ጋር ትንሽ ሲጎዳው እዚህ አካባቢ ላይ ይኸው ቀዝቀዝ አይንሽ ላይ ያለው ነው ወጭ ስንት ነው ያለው፣ ይሄው እያወጣልሽ ነው። ይሄ ሬስት ክላስ ማረፊያ ነው። ከዚህ አርፈሽ ነው ወደዛኛው ክፍል ምትገቢው ማለት ነው። አሁን ሁሉም እዚህ ጋርም ያሉት ሁሉ ይኸው በጠቅላላ እያረፉ ነው። መጨረሻ ላይ በዚህ መሳጅ ይታሻል ፊትሽ ማለት ነው። ትንሽ እንደቆየው እንደዚህ ይታሻል እየዞረ አንገት ሽሉ በዚህ ይታሻል። ናቹራል ነው። ብዙ ሰው ገብቶ ሲወጣ ሲገባ ሲያየውና ሲወጣ ሲያየው ግን በጣም ነው አመስግኖ በጣም ደስ ብሎት የሚወጣው ገና ደግሞ የመጨረሻ ፍሬሽ የምትሆኝው ደግሞ መሳጅ ከተደረግሽ በኋላ በሄድዘር ስክራፕ መሳጅ አለ። ያን ከተደረግሽ በኋላ ሻወርት ጸጉርሽ ይታሻል በሻምፖ። ሰውነትሽ ደግሞ በሄድዘር የተዘጋጀ መሳጅ ከተደረግሽ በኋላ ወደ ሻወር ስትገቢ፣ ሻወር ገብተሽ ስትወጭ ፍሬሽ ሆነሽ ነው ምትወጭ። እንግዲህ ጨርሼ ነው ከወይባ ጢስ የመጣሁት። በጣም ደስ ብሎኛል። አሁን እዚህ ደግሞ የጸጉር እየጠቀምኩኝ ያለሁት ምን ምን አገልግሎት ትሰጣላችሁ? ሙሉ ማለት የጸጉር ቤት ነገሮች እንጠቀማለን። ቀለም እናደርጋለን። ጥፍር፣ ሽላክ፣ ጄል የሚለጠፍ ሁሉም ነገር ሜካፕ፣ ቆንጆ ቆንጆ ቀለሞች አሉ። የጸጉር ቀለሞች በሁሉም አይነት እንሰራለን። ማለት የውበት ስራ ያሟላ ነገር እንሰራለን ማለት ከእነ ሜካፕም ከሁሉ ጨምር ማለት አጠቃላይ ማለት የጸጉር ቤት የሚፈለገው ነገር የተሟላ ነገር አለ ከወይባ ጢስ ወጥተው ወደዚህ መጥተው በአንድ ላይ መጨረሳቸው ነው በጣም ደስ የሚላቸው ለምን ወደ ሌላ ቦታ አያስኬዳቸውም በአንድ ጨርሰው ይሄዳሉ ያ በጣም ደስ ይላቸዋል በጣም ማለት ነው አመሰግናለሁ በጣም እሺ በጣም አመሰግናለሁ መጀመሪያ ስትመጪ እና አሁን እንዴት አገኘሽው ቤታችንን? በጣም ለውጥ አለው። በጣም የተነቃቃውት ማለት አንቺ ጋር ሰዎች ራሱ መጥቶ ምን ያህል ተደስቶ እንደሚሄዱ ምን ያህል ፊታቸው ተለዋውጦ እንዲሁም ምን ያህል ውስጤ ሪላክስ እንደሆነ መናገር ነው የሚያቀተኝ። ይሄ በእውነት ለማስታወቅ ለመናገር ምናምን ሳይሆን በጣም በቃ ደስ እያለኝ የምሬን ነው። እና በጣም አመሰግናለሁ አሁን ትንሽ ነገር ቀምሰሽ እንድትሄጅ ነው። ብዙ ጊዜ ግን ሰዎች ቤታችንን ይወዱታል። ለምንድን ነው ይኸው፣ ስታየው እንደምታየው ብዙ ጊዜ ሪላክስ ለማድረግ የሆነ ነገር ከበደን ሲሉ ራሱ መጥተው ዚጭስ ገብተው በጣም ደስ ብሏቸው ነው የሚሄዱት በአብዛኛው። እና አሁን አጋጣሚ ደግሞ ቀኑ ጾም ስለሆነ ነው የጾም ትንሽ ቀምሰሽ እንድትሄጅ ነው እንደገና ወይ ባጭስ ደግሞ ያስርባል። ጾም ስለሆነብን ነው እንጂ ገንፎ ነበር የምናዘጋጀው በቅቤ ዛሬ ቀኑ አጋጣሚ ጾም ስለሆነ ነው። በጣም ደስ ይላል። እንግዲህ ይህንን ይመስላል። ግን ምን እንደመጣ ታውቂያለሽ? እንዴት ወደዚህ ሙያ ገባሽ? እዚህ ሙያ ልገባ ይቻልኩት ብዙ ጊዜ ይህንን ነገር አስበው ነበር በፊት በጣም ቆይ፣ ፍላጎቱ ነበር። አዎ ፍላጎቱ ነበር ከ20 ዓመት በፊት እና ያንን ነገር አጋጣሚ ደሴ እሄዳለሁ ለጉዳይ፣ እኔም ወደዛው አካባቢ ነኝ። አሁን ደሴ ስመላለስ፣ ለምን ይሄን ነገር አትከፍችም? ብትከፍች እኮ እንዲህ እንዲህ ቢሆን እንዲህ እንዲህ ቢሆን እንዲህ እንዲህ ቢሆን አሉኝ። እዛም እየጋበዙኝ ይገባለሁ። ገብቼ ሳይ እውነትም እስቲ እንዴት እንዴት አደርጋለሁ ብዬ እዚህ ጋር ስመጣ ያው ጫፍ ላይ ቦታ ነበረኝ። ያንን ለሱፐርማርኬት እያልኩ እየሰራሁ ነበር ይሄንን ቤት እዚህ አካባቢ ወይባ ጢስ ቢከፈት እኮ እኛ ሁሉን እንመጣለን። በጣም ብዙ ከስተ ጓደኞቼ ማለት ነው፣ አንዳችን ለአንዳችን ሲሉ እሺ ብዬ እስቲ ቆይ ልጀምረው ብዬ ጀመርኩ። ሁለት ሰራተኛ ይዤ ነበር የጀመርኩት። ይኸው አሁን ደግሞ እስከ ሀያ ያህል ሰራተኛ አለኝ እና በመጀመሪያ እጅግ በጣም እየተመረቅኩበትም ነው። እንደገና ደግሞ ብዙ ሰው እያመሰገነኝ የግል እስኪ በመጨረሻ ማለት የምትፈልጊው ማመስገን የምትፈልጊው እስከ ዛሬ መቼም አስራ ስድስት አመት ቀላል አደለም። በስራ ውስጥ ሆነች ብዙ ከጎንሽ የነበሩ ሰዎች አሉ፣ ብዙ ሰዎች አሉ። ማመስገን የምትፈልጊው መናገር የምትፈልጊው ነገር ካለ እድሉ ልስጥሽ። እኔ በመጀመሪያ በትልቁ ማመስገን የምፈልገው ጎረቤቴ ወይዘሮ ሶሎሚ ሻወል የምትባላለች። ይህንን ነገር ስጀምር ጀምሮ አቅም ብዙ አቅም ስላልነበረኝ በአቅምም በጉልበትም በሀሳብም እንደው በብዙ አይነት አመለካከት የረዳችን እሷ ናት። ምክንያቱም እኔ ሌላ ስም ራሱ አድርጌ ፈረንጆች ብዙ ጊዜ የግሌ የግሌ የሚባል ነገር ያስቸግራቸዋል። ስለዚህ ያ የግሌ የሚባለውን ስም ስለምወደው የግሌ መሆን አለበት፣ ሌላ ስሙ ራሱ መቀየር አለበት እና በየግሌ መጽናት አለበት ብላይ የግሌ ያስደረገችልኝ አሁንም፣ ብዙ ነገሮችን ወይባ ጢሶችን በቅርንጫፍ ሁሉ ለመክፈት ቦሌ ላይ ለመክፈት የተለያየ ቦታ ላይ ለመክፈት አስብ ነበር አሁንም በሀሳብ ከጎንሽ ሆኜ የተለያየ ቦታ ሰርተን ይህን ነገር ለማሳደግ ትልቅ ቦታ ለማድረግ ማሳወቅ የምፈልገው አሁን በኢትዮጵያ ታውቋል። በሁሉም በዓለም ላይ ብዙ እየተዋወቀልኝ ነው እና በእኔ ስም ላይ አሜሪካም ተከፍቷል። ስለዚህ አሁን ምንድነው የምናደርገው ማመስገን የምፈልገው በትልቁ ወይዘሮ ሶሎሜ ሻወልን ነው። ለእኔ ማደግ ለእኔ አስጀማሪነት ለዚህ ያበቃችኝ ማለት ከጎኔ ቆመችልኝ። እሷም በትልቁ ላመሰግን ወዳለው። ከዛ በተረፈ ደግሞ የኢትዮጵያ ሕዝብ ከኔ ጋር ብዙዎቹ ከጎኔ ቆመው ብዙ ከስተምሮች አሉኝ እየመጡ አይዞሽ እኛ አለን። እንደገና ደግሞ ስራችን በመውደድ ልጆቻችንን በማመስገን በምርቃት ከጎኔ የቆሙ ሰዎች ብዙ ሰዎች አሉ እና እነሱን እጅግ በጣም አድርጌ አላመሰግን ወዳለው። ከዛ በተረፈ ደግሞ ሙሉ ቤተሰቦቼ እስከ ልጆቼ ከጎኔ የቆሙልኝ አይዞሽ አለን የሚሉት ደግሞ ልጆች አሉኝ። ትልልቅ ልጆች የተማሩም ልጆች አሉኝ። ይህን እንዲህ ብታርጊ ይህን እንዲህ ብታርጊ ዛሬ እንዲህ ቢሆን እያሉ ከጎን የሚቆሙ አሉ። እቃዎችን በማቅረብ አንዳንድ ነገሮችን በማድረግ ደግሞ ባለቤቴም እየረዳኝ ከጎኔ ስላለ እጅግ በጣም ላመሰግናቸው ወዳለሁ። ውድ ተመልካቾቻችን፣ በስነ ውበት የነበረውን ቆይታ ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ ድረስ እስከ ሳምንት መልካም ሳምንት።